ጥቅምት ዘጠኝ በዚች ቀን ቅዱስ አባት የሮሚ ሀገር ሊቀጳጳሳት ሊዊሮስ አረፈ። ይህም እውነተኛ ደግ ንጹ የሆነ ሰው በታናሽነቱ መንኩሶ የቤተ ክርስቲያንን ትምህርት እየተማረ በቤተ ክርስቲያን ግቢ አደገ። በሮሚ ሀገርም በሐዋርያት አለቃ በጴጥሮስ ወንበር ላይ ሊቀጳጳሳት ሊሆን መርጠው ሾሙት። ደጎ መንገድንም በመጓዝ እግዚአብሔርን አገለገለው። ህዝቡን አዘውትሮ ያስተምራቸው ነበርና ከእግዚአብሔርም ህግና ትእዛዝ የተላለፉትን መክሮ ገስጾ ወደ ስከ ወደ እግዚአብሔር ህግ ይመልሳቸው ነበር። አናሹ ቆስጠንጢኖስም በሞተ ጊዜ ከአዲሁ ኡሊያኖስ በነገሰ እግዚአብሔርም እስካጠፋው ድረስ የክርስቲያንን ወገኖች አሰቃያቸው። ይህም ኡሊያኖስ ለቆስጠንጢኖስ ያባቱ እህት ልጅ ነው። መንግስትንም በያዘ ጊዜ የጣወታትን ቤቶች በመክፈት የክርስቲያናን የክርስቲያንን ወገኖች ሁሉ አሰቃያቸው። ይህም አባት ሊዋሪዎስም ከሮሚ ሀገር ወደ እስቂሳሪያ መጣ፣ ከቅዱስ ባስሌዎስም ጋር ተገናኘ። ከታላቅ ስህተቱና ከክደቱ መክረው ይመልሱ ዘንድ ወደ ንጉሥ ኦሊያኖስ ለመሄድ ሁለቱ ተስማሙ፣ እነርሱ ከታናሽነታቸው ጀምረው እየተማሩ ከእርሱ ጋራ በአንድነት ያደጉ ናቸውና። ከዚህ በኋላ ተነስተው ሄዱ። ንጉሥ ኦሊያኖስም ወዳለበት ደርሰው ከፊቱ ቆሙ። ከስህተቱን በሚመልሱበት ሊናገሩት ወደው ሳለ እርሱ ቀድሞ በጌታችን ላይ በመሳለ ክብር ይግባውና የጠራቢውን ልጅ ወዴት ተዋችሁት? አላቸው። ቅዱስ ባስሊዮስም አንተን በሲኦል ይቀብሩ ዘንድ ሳጥን ሊሰራል ተው ነው ብሎ መለሰለት። በዚያን ጊዜ በእርሱ ላይ ተቆጥቶ በወይን ቤት እንዲያስሯቸው አዘዘ። በዚያም የቅዱስ መርቆሪዎስን ስዕሉን አግኝተው በፊቱ እያለቀሱ የክርስቶስ ምስክር ሆይ ለክብር ባለቤት ጌታችን ኢየሱስ ክርስቱ ላይ የዚህን ከሃዲ መሳለቁን አትሰማምን? ብለው ጸለዩ። ይህንንም ሲጸልዩ ያን ጊዜ ከንቅል ያን ጊዜ አንቀላፋ አንቀላፉ አባሊ ዋሪዮስን በእንቅልፉ ውስጥ ሳለ ቅዱስ መርቆሪዎስ ሰማይና ምድርን በፈጠረ በያው ፈጣሪ ላይ እንዲሳለቅ ይህን ከሃዲ በሕይወት አልተወውም ሲል በህልሙ አየው። ከእንቅልፉ ነቅቶ ያየውን ለቅዱስ ባስልዮስ ነገረው። በዚያን ጊዜም ስዕሉን ከቦታው አጡት፣ እርሱ ሊያኖስ ወዳለበት ሂዷልና በጦርም ወግቶ ገደለው። ወደ ቦታውም ተመልሶ ተሰቀለ። ከጦሩ ከጦሩ አንደበትም ደም ይንጠፈጠፍ ነበር። እሊህ ቅዱሳንም ይህን ድንቅ ስራ ባዩ ጊዜ መፍራት መፈራትንና ባለሟልነትን የተመላ የኢየሱስ ክርስቶስ ምስክር ሆይ ሁሊያኖስን ገደልከውን? አሉ። ያን ጊዜም አዎን እንደሚል ስዕሉን ዘንበል አለ። ያን ጊዜም አዎን እንደሚል ስዕሉን ዘንበል አለ። እሊህም ቅዱሳን ሊዋሪዎስና ባስሊዮስ ደስ አላቸው። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ የሚያምን የሚያምን ዩማን ዮስ ነገሰ። ይህንም ቅዱሳን ከእስር ቤት አወጣቸውና ወደ ወደ የቦታቸው ተመለሱ። ይህም አባት ሊዋሪ ወሳሪ ወሳውያንን እጅግ ይጠላቸው ነበር። ከክርስቲያን ወገኖችም ለይቶ ያሳድዳቸዋል። መልካም ጉዞውንም ከፈጸመ በኋላ እግዚአብሔርን አገልግሎ በሰላም አረፈ። የሹመቱም ዘመን ሰባት ዓመት ነው። እግዚአብሔርም ምስጋና ይሁን እኛንም በጸሎት ይማረን። በረከቱም ከኛ ጋር ትኖር ለዘላለም አሜን። ሰላም እብል ለሰላም እብል ሊዋሪዮ ሰሃተ ሰያሚ ሊቀ ጳጳሳት ዘብሮ በቢዘባስ ሊወዝ መመረጥን ጓሚ እንዴ ረቆን ረጋሚ ወአይሊ ፈጸመ በሰናይ ፍጻሜ። በዚችም ከንዳግ መኛ የከበረ ያንጾቻ ሊቀ ባባሳ ታባትናት ይወሳረፈ። ይህም ቅዱስ ከታናሽነቱ ጀምሮ መነኮሰ ላይታዊም ሆኖ የሚያገለግል ቅንተውት በጎ በበጎ ስራ ላይም ፍጹም ሆነ። ሊቀጳጳሳት አባ ሚካኤልም ካረፈ በኋላ ኤጲስ ቆጶሳት ሁሉም ተሰበሰቡ። ይህንንም አባት ሊቀጵስና ሊሾሙት ዘንድ መረጡት። ፈጥኖም እንዲመጣና ከእርሱ ጋራ ይህን አባት እንዲሾም ወደ ሀገረ ሰልቅ ሊቀጳጳስ ወደ አባ እልፍ እልመፍሬያን ላኩ። እርሱ ግን መምጣትን ዘገየ። እነርሱም ሀምሳ ቀኖች ያህል ጠብቀው አባት አትናቴዎስን ሾሙት። ሹማውት ወደ የሀገረ ስብከታቸው ተመለሱ። ከዚህ በኋላ በላኩበት መሰረት የጳጳሳት አባል መፍሪያን መጣ። ወደ ሱሪያም ድንበር ሀገረ አምድ ደርሶ ከአንድ ጳጳስ ጋር ተገናኘ። ያን ጳጳስ እርሱ ከመምጣት በዘገየ ጊዜ አባትና ቴዎስን እንደ ሾሙት ነገረው። በሰማም ጊዜ እጅግ ተቆጣ፣ እንዲህም አለ። በእኛና በእናንተ መካከል ያለውን ሕግ እንዲህ ትሸራላችሁን? ይህንንም ብሎ በቁርባንም ቢሆን በማይጠንትም ቢሆን የአባትና ቴዎስን ስም የሚጠራውን ሁሉ አውግዞ ወደ ሀገሩ ተመለሰ። አባት ናሲ ወስም ይህን ነገር በሰማ ጊዜ እጅግ አዘነ። ረዳቱንም ጠርቶ እንዲህ አለው ልቤት የተባርክ ትመርቅ ዘንድ ታዝ ታዝ ታዘዝልኝ ህዝቡ የፈለጉኝ እንደሆነ በዋሻ ሱባኤ ውስጥ ነው በላቸው። እኔ ወደ አንድ ቦታ ሄጄ አንድ አመት ያህል እቆያለሁና አንተም ሊሆን በሚገባ ስራ ሁሉ እዘዛቸው በእኔም ፈንታ እሰር፣ ፍታ። ረዳቱም ረዳቱም እሺ አለው። ከዚህ በኋላ አባት ናሲዮስ የድሀ ልብስ ለብሶ በስውር ወጣ። በእግሩም ሂዶ ወደ ሀገረ ሰልቅ ደረሰ። የሊቀ ጳጳሳት አባል መፍሬያንን ደጅ አንኳኳ። በረኛውም ምን ትሻለህ አለው። ከአባት ሊቀ ጳጳስ ቡራኬ የሻለሁ ብሎ መለሰለት። ነግሮለትም አስገባው። አባል መፍሬያን አንተ ከውዴት ና አለው። እርሱም ከሶሪያ ሀገር ነኝ አለው። የእለት ሲሳይና ልብስ አጥቼ እርሱም ከሶሪያ ሀገር ነኝ የእለት ሲሳይና ልብስ አጥቼ መጣሁ በጥላህም በጥልሃም ስር ሁኝ ላገለግልሽ አለሁ ብሎ መለሰ። ሁለተኛ ቄስ ከነህን ወይስ ዲያቆን አለ። እርሱም አይደለውም አለ። ሹሙንም ጠርቶ ከመነኮሳቱ ጋር እንዲያኖረው አዘዘው። አባት ናሲዋስም የሊቀ ጳጳሳቱን ጳጳሱን የቤት ውስጥ የስራና የፈረሶችንና የበቅሎዎችን ፍግ እስከሚጠርግ የሚሰራ ሆነ። ይፈጫል፣ ውሃ ይቀዳል፣ እንጀራ ይጋግራል፣ ውሃ ውጥ ይሰራል። ምንም ምን ስራ አይቀረውም። እንዲሁም ለመነኮሳቱ ቤቶቻቸውን ይጠርግላቸዋል፣ ውሃንም ይቀዳላቸዋል፣ እሳትንም ያነድላቸዋል። እጅግም ስለወደዱት እንደ ሰማያዊ መላክ አስመሰሉ። ከዚህ በኋላ አትናሲዎስ ዲቁና ይሾመው ዘንድ ሊቀጳጳሱን መነኮሳቱ አለሉት። በእሁድ ቀንም አባ አልመፍሪያን ወደ ቤተ ክርስቲያን ገብቶ ዲቁና ሊሾመው አባ አትናሲዎስን ጠራው። እርሱም አልቅሶ አባቴ ወይ ተወኝን የደሃነኝና አለው። ባልተወም ጊዜ አባቴ ይቅርታ አድርግልኝ ይህን ይህስ ዲቁና አለኝ አለው። ሊቀ ጳጳሱም ከትግስቱና ከተትና የተነሳ አደነቀ። በዲቁና እንዲያገለግል አዘዘው። በዲቁና እያገለገለም ሰባት ዓመት ሰባት ወር ኖረ። ሊቀ ጳጳሱም አዋቂነቱን አይቶ ቅስና ሊሾም ወደደ። በእሁድ ቀንም ወደ ቤተ ክርስቲያን ውስጥ ጠርቶ መንፈስ ቅዱስ እና መንፈስ ቅዱስ ሊሾምህ ጠርቶሃል አለው። አባትና ሲወስም ሰምቶ አለቀሰና እንዲተወም አለደው። ባልተወውም ጊዜ አባቴ ይቅርበለኝ እኔ ጨስነኝ አለ። መነኮሳቱም ሁሉ አደነቁ። በእርሱም ላይም ደስ አላቸው። አልባል ፍሬያነቱንም አስተዋይነቱን ያንደበቱንም ጣዕም የተደራረበ አገልግሎቱንም ተመልክቶ ጳጳሷ ጳጳሷ ለሞተባት ላንዲት ሀገር ጵጵስና ሊሾም ወደደ። ጳጳሳትና ኤጲስ ቆጶሳቱን ቀሳውስቱና ዲያቆናቱን በውድ ቃል ሰበሰባቸው። አባናስ ይወስ ማቀረ አትናስ ይወስ ም አቅርበው እንዲህ አሉት ለገሊ ሀገር ለገሪ ሀገር ስብከት ጳጳስ ልትሆን ዛሬ መንፈስ ቅዱስ ጠርቷልና አሉት። እሱም ሰምቶ አለቀሰ። እንዲተውትም አልቅሶ አማላቸው። እንደማይተውትም ባወቀ ጊዜ እርሱ ያንጾች ሊቀ ጳጳስ አትናቴዎስ እንደ አትናቴዎስ እንደሆነ ነገራቸው፣ ያመጣጡንም ምስጢር ገለጠላቸው። በዚያን ጊዜ ያባል መፍሪያ እንደነገጠ አክሊሉን ከራሱ ላይ አውልቆ በምድር ላይ ወደቀ፣ ረጅም ጊዜ እንደ ሞተ ሆነ። በተነሳም ጊዜ እንዲህ ብሎ ጮኸ፣ ወንድሞቼ የማደርገውን እስቲ ንገሩኝ። ዛሬ ሰዓት ከሰማይ ወርዶ እንዳያቃጥለኝ ምድርም አፏን ከፍታ እንዳትወጠኝ ፈራለው እና ጌታዬ ያንጾኪያ ሊቀ ጳጳሳት አትናስዮስ ውሃ እየቀዳ የፈረሶችና የበቅሎችን ጉድፍ እየጠረገ በቤቴ ውስጥ እንደ ባሪያ ሊያገለግል አግባብ ነውን? ወዮልኝ ወዮልኝ! አለ። ጳጳሳቱና የተሰበሰቡት ሁሉ በሰሙ ጊዜ ከግሩ በታች ወድቀው ሰገዱለት እጆቹና እግሮቹንም ሳሙ። ሊቀ ጳጳሱም ያማሩ የክህነት ልብሶችን ያለብሱት ዘንድ መስቀሎቹንና አርዌ ብርቱን ያመጡት ዘንድ ወደ በመንበር ላይም ያስቀምጡ ዘንድ አዘዘ ከዚያም በኋላ ጳጳሳቱ ከመንበሩ ጋር ተሸከሙ ተሸከሙት ሶስት ጊዜ አክዮስ አክዮስ አክዮስ እያሉ ይህም ይገባዋል ማለት ነው ወደ ቤተ ክርስቲያኑን አዞረ ወደ መቅደስ አስገቡት ከዚህ በኋላ መቅደሻ ልብስ ለብሶ መስዋዕቱን አክብሮ ቀድሶ አቆረባቸው እነርሱንም አገራቸውንም ባረከል እዚያችም አገር ምንኛ መጠን የሌለው ደስታ ሆነ ተባለ በማግስቱም አባ አልመፍሪያን ተነስቶ በቅሎ አስመጣ። ለጉዞ የሚያሻውን ሁሉ አዘጋጀ። አባ አትናቴዎስንም በበቅሎ አስቀምጦ እርሱ በእግሩ ተከትለው ጳጳሳቱና ኤጲስ ቆጶሳቱ ሁሉም ከአባ አልመፍሪያን ጋራ አጅበው ወደ አህዞች ያገር ወሰዱት። አባት አትናቴዎስም አባ አልመፍሪያንን አንተም በበቅሎ ላይ ተቀመጥና በአንድነት እንሂድ አለው። አባ አልመፍሪያንም እየታየ ለእኔ አይገባኝም አንተ በእግር ወደ አገሬ እንደመጣ እንዲሁ እኔም በእግሬ ወደ አገሬ እደርሰ አደርሳለሁ አለው። የአንጾኪያ ሀገር ሊቀ ጳጳሳትን የአንጾኪያ ሀገር ጳጳሳትም የሊቀ ጳጳሳት አትናስዮስን መምጣት በሰሙ ጊዜ ከሕዝብ ሁሉ ጋር ሊቀበሉት ወጥ። ታላቅም ክብር ተቀብለው ወደ ሹመቱ መንበር አስገቡት። ለአባ አል መፍሪያንም ሁለተኛ ወንበር አድርገው በክብር አስቀመጡት። በዚያችም ቀን ፈጽሞ ደስ አላቸው። ተሰናብተውትም ወደ ሀገራቸው በፍቃድ እንደተመለሱ ይህም አባት አትናስ ሲወስ ጓንዋ ኗርን እንወረ መንጋውንም በትክክል በእውነት ጠበቀ። በበጎ ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጻድቅ ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ላትና ሲወዝ ረጵስና ወዘሰ ወረ እንዘይ ለብስ አጽርቅተ አምሳ ለዲ አዳያን ዘወረ እምነ ክብረ ምድር ሓላፊ እስመዘ ሰማይ ኣብደረ ዓዲ ሃመደ ወኮስካ ዓዲ ሃመደ

ሆኖ በወርቅ በብር በወንድ ባሮች በሴት ባሮች እጅግ የበለጸገ ነው። ክብር ይግባውና ክርስቶስንም እጅግ ይፈራዋል፣ ይወደዋል። ለድሆችና ለችግረኞች አብዝቶ ይመጸውታል። በሰው ሁሉ ዘንድ ተወዳጅ ተወዳጅ ነው። ይህንንም ቅዱስ እስጢፋኖስን በወለዱት ጊዜ በበጎ ተግሳጽ በምክር አሳደጉት። በመጀመሪያ የዳዊትን መዝሙር፣ ከዚያም የብሉይና የአዲስ መጻሕፍትን፣ የመንፈስ ቅዱስንም እውቀት በላዩ ውስጥ ይመላ ድረስ አስተማሩት። ሁለተኛም ስጋዊ ጥበብ፣ ፈረስ መጋለብን፣ ጦር መወርወርን፣ በፍላጻም እንደብን በቅዱስ ፋሲለደስ ቤት ሆኖ ከቅዱሳን ፊቅጦርና ግላውዲዮስ ጋር ተማረ። በለፋሲ ለደስ የወንድሙ ልጅ ነውና ስለዚህም የፋሲለደስ ይባላል። ዘመዶቹም ሁሉ እግዚአብሔርን የሚፈሩ ናቸው። በሕጉ ወትዛዙ በአምልኮቱ ሁሉ የጸኑ ናቸው። ከውስጧቸውም ክብር ይግባውና ከክርስቶስ ፍቅር የፍቅር ትኩሳት ልቡን የሚያቀዘቅዝ ወደ ቀኝም ቢሆን ወደ ግራም ፈቀቅ የሚል የለም። ጌታችንም ለእርሱ ያላቸውን የፍቅራቸውን ጽናት ባየ ጊዜ ዓለም ሳይፈጠር ያዘጋጀላቸውን መንግስቱን ሊያወርሳቸው ወደደ ከዚህ በኋላ የግብጽ ሀገር ወደ ሆነ የፍየል ጠባቂ በጦርነት ምክንያት ወደ መለመሉ ስሙ አግሪጳ ወደሚባል ሰው ሰይጣን መጥቶ አደረበት ወደ አንጾኪያ በደረሰ ጊዜ መንግስት ፈረሶች ባልደረ ባልደራስ አደረጉት የአንጾኪያ ንጉስም በሞተ ጊዜ መንበሩ ከንጉስ ተራቆተ በአንዲት ዕለት የንጉሱ ሴት ልጅ በቤቷ ደርብ ስትመላለስ ሲዘፍን አየችው እርሱም ለፈረሶች ክራርና መሰንቆሊ ሲመታላቸው እንደሚዘፍን ሰው ሆነው ያሻሹ ነበር ስለዚህ ወደደችውና ባላድርጋ አድርጋ አነቀሰችው። ስሙንም ዲዮግል ያንስ ያን ጊዜ በዘመኑ ለተደረገ አመጽና ግፍ ወዮ! ምን አይነት መጻመጽና ግፍ ነው! ክብር ክርስቶስን ካደው ከካደው በኋላ መምጣው ጣዋታትን አመለከ፣ ያመነውን ሁሉ ገደለ። እንደ ነጣቂዎች አውራዊትም የሰውን ስጋ የሚበላድማቸውን የሚጠጣ ሆነ። የተመረጡ የመንግስት ልጆችንም ሁሉ እረኛ እንደሌላቸው በጎች በተናቸው። ናቸው በከነርሱ ውስጥ በችንካሮች ቸንክሮ የገደላቸው አሉ፣ በማረጃ አርዶ የገደላቸው በጦር ወግቶ የበሳት የሚያቃጥሉ የገደላቸው አሉ። አስሯፋቸውንም በልጓም ደጎሞ ወደ ግብጽ አገሮች እስከ ሰደዳቸው ድረስ ና ልቅሶ ና ዋይታን በአንጾኪያ ሀገር እስከ መላ ድረስ ባል ስለ ሚስቱ፣ ሚስትም ስለ ባሏ፣ እናትና አባት ስለ ልጆቻቸው፣ ልጆችም ስለ ወላጆቻቸው፣ ሰዎችም ሁሉ ስለ ወገኖቻቸው የቅዱሳን ሰማዕታትም ስጋቸው በሀገሩ ጥጋ ጥግ ሁሉ የወደቀ ሆነ። ለጠባቂዎቹም ገንዘብ ሰጥተው በስውር ወስደው ከሚቀብሯቸውም በቀር ቀባሪ የሌላቸውም ነበሩ። ይህም ቅዱስ እስጢፋኖስ የምስክርነት አክሊልን ይሰጠው ዘንድ ወደ እግዚአብሔር ሲጸልይ ኖረ። የመጀመሪያ የተውቃ ንጉሥ ዲዮቅልጥያኖስ በግዛት ውስጥ ላሉ አገሮች ሁሉ አብያተ ክርስቲያናት እንዲዘጉ፣ የጣዖት ቤቶች ቤቶች እንዲከፈቱ እንዲያመ እነርሱ በጦርነት ውስጥ ድል አድራጊነትን ይሰጡናል እና ይህንንም ትእዛዝ የሚቃወምና ቢ የሚል ቢኖር ንብረቱ ይወረስ፣ በአይነቱ በሆነ ስቃይ ይሰቃይ፣ ረራይ በሌለው አሟሟት እስኪሞት ብሎ የሚያዝ የአዋጅ ደብዳቤ የጻፈ፣ የመንግስቱን ታላላቆች ሁሉ ህዝቡም ታላላቁም ታናናሽ ሰበሰቧቸው። ይህች የረከሰች ደብዳቤ በተሰበሰቡት ፊቱ ትነበብ ዘንድ አዘዘ። ቅዱስ እስጢፋኖስን በሰማት ጊዜ ስለ ቀናች ሃይማኖት በክርስቶስ ፍቅር እሳትነት ልቡ ነደደ። ዲዮቀልጥያኖስንም ተመለከተው፣ እንደ ኢምንትም አደረገው፣ እንዲህም አለው ንጉስ ሆይ አጵሎንን ያመልኩ ዘንድ የምታዝ ይህችን የረከሰች ደብዳቤ በመጽሐፍ የምታሳየው ይህች ይህ አመፅ ምንድን ነው? ይህንንም ሁሉ ያጠፋ ዘንድ ክብር ይግባውና ጌታችን ክርስቶስ ይህና ክርስቶስ አለ። ይህንንም ብሎ ይህችን የረከሰች ጽሁፍ በያዘው በወታደር ላይ ተወርውሮ ነጠቀውና ቀደዳት፣ በጣት ሶምጣላት። ንጉሱም ቅዱስ ስጢፋኖስን ይህን የምትሰራው ምንድር ነው? ለራስ ጥፋትን አምጥተሃል ና አለው። ከዚህ በኋላ ሰይፉን መዝዞ መታውና ከሁለት ከፈለው። የቅዱስ ስጢፋኖስም ራስ ለረጅም ጊዜ በንጉስ ፊት ሆና በክርስቲያን ወገኖች ላይ የሚደረገውን ሁሉ ግፍ፣ ዳግመኛ በስተኋላ በንጉሱ ላይ የሚመጣበትን አይኖቹ እንደሚታወሩ ምጽዋትንም እንደሚመጸወት ከዚያም በኋላ እንደሚጠፋ ተናገረች ከዳተኛ ንጉስ ሄሮድስን የመጥምቁ ቅዱስ ዮሐንስ ራስ እንደዘለፈችው የቅዱስ እስጢፋኖስንም ራስ ዲዮቅልጥያኖስን ስትዘልፈው ያዩዋት ዘንድ ብዙ ሕዝቦች የሚመጡ ሆኑ። ሄሮድስና ዲዮቅልጥያኖስ አንድ ጠባይ ናቸውና በከፋች ስራቸውም አይለያዩምና ሴቶች ከወልዷቸው የሚመስለው የሌለው የልዑል ነቢይ የሆነ ጻድቅ ሰውን ሄሮድስ በገደለው ጊዜ ዝሙቱ እንዳይገለጽ ሽቶ ነበር። ስለዚህም ተልቶ ተበላሽቶ ሲሞት ሚስቱንም ምድር እስከውጥ እስከዋጠቻት ልጅ ዋም እስካበደች ድረስ ጉስቁልና አገኘው የመጥምቁ ቅዱስ ዮሐንስ ራስም ዝሙቱን ግልጽ አድርጋ ዘለፈች ይህም ጎስቋላ ዲዮቅልጥያኖስ የረከሱ ጣዖታትን አምልኮ ሊገለጥ የማይደበቅ ያው እግዚአብሔርን አምልኮ ሊደብቅ ወዶ የቅዱስ እስጢፋኖስን ራስ ቆረጠ የቅዱስ እስጢፋኖስ ራስ ግን ዘለፈችው አማልክቶቹም የረከሱ ጣዖታትን የረከሱ የረኩሰና ጋንንት ማደሪያዎች እንደሆኑ ገለጠች። ያሳፈረችውም በምድር ውስጥ እንዲደፍኗት አዘዘ። እርሷን በምድር ውስጥ ደፍና ሳለች ዝም ላአላለችም ሶስት ቀን ያህል አብዝታ እየተናገረች ዘልፈው ነበር እንጂ፣ ሕዝቡም ሁሉ ይሰሟታል። እጅግን አፈረ ከእርሳ ስም ሳጥን ውስጥ እንዲጨምሯትና ሳጥኑን አሽገው ከጥልቅ ባህር ውስጥ እንዲጥሏት አዘዘ። በዚያም ጊዜ የእግዚአብሔር መልአክ ወረደ፣ ሳጥንም ከባሕር አውጥቶ በባሕሩ ዳር አኖረው። እናቱም ስጋውን እየፈለገች በእግዚአብሔር ፈቃድ ከዚያ ደረሰች። አግኝታውም አግኝታውም ዘመን እስቲ ያልፍ በስውር ቦታ አኖረችው፣ በፊቱም መብራት አኖረች። የመከራውን ወራት ካለፈ በኋላ ያማረች ቤተክርስቲያን ተሰራችለት፣ ከእርሱም ታላላቆች ድንቆች ታምራት ተገለጸ። ለእግዚአብሔር ምስጋና ይሁን። ያንም በዚህ አበሰጋል ሰማያዊት ጸሎት ይማረ በረከቱ ከእኛ ጋር ትኑር አሜን። ሰላም ለእስጢፋኖስ ወልደ ፋሲለደስ ክቡር ቀዳም የሰማይ ዘኮነ በአንጾኪያ ሀገር ሚጹ ወጥቀ መንክር እስከ መያስም ቃለ ምስጢር ለአዝማነ ሁሉ ማህበር መንፈሳዊ ምሮ ዘተሰውተ በርእሱ ምቱር። በዚችም ቀን በደግ ሰው በኢዮብ ዘመነ መንግስት በሊቀ ጳጳሳቱ በአባ ቄርሎስም የሹመት ዘመን በዓለም ውስጥ ፈጽሞ የሚያስደንቅ ሆነ። በቀኑ ኩሌታ ፀሐይ ጨልሟልና ከዋክብት ታዩ። ሌሊትም ሆነ ሆኖባቸው ሰዎች ፋናዎችን አበሩ። ታላቅ ፍርሃትንም ፈርተው ወደ እግዚአብሔር በመጮ በፍጹም ልቦናቸው ለመኑ። ጌታችንም ወደ እርሱ የጮኸትን ሰምቶ ያንን ጨለማ አስወገደላቸው። ፀሐይም እንደ ልማዱ ወጣ፣ ለሁሉ ዓለምም አበራ። ደስ ብሏቸውም ክብር ግባውና ጌታችንን በፍጹም ልባቸው አመሰግኑ። በህዝቡም ሁሉ ተሳስበው ለእግዚአብሔር በዓልን አደረጉ። ስለ ኃጢአታቸው አላጠፋቸውምና ፈጥኖ ይቅራላቸው እንጂ ምስጋና አሁንም አብዝተው አመሰግኑ። ለእርሱም ክብር ምስጋና ይሁን ገንዘቡ ነው እና ለዘላለሙ አሜን። በዚችም ቀን የኤጲስ ቆጶስ ስምዖን የረፍቱ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን በሕንድ አገር ቅዱስ ሐዋርያ ቶማስ ላደረገው ድንቅ ታምር መታሰቢያ ሆነ። ይህም እንዲህ ነው። ሐዋርያ ቶማስ እንደ ባሪያ ተሽጦ ወደ ሕንድ አገር ከአቢኒስ ጋር በገባ ጊዜ አበኒስ ወደ ንጉሥ ኮንዶፎር አቀረበውና ሐናጺ እንደሆነም ለንጉሱ ነገረው። ንጉሱም ስለሚችለው ሙያው ሐዋርያውን ጠየቀው። አዱስ ሐዋርያ ቶማስም እንዲህ ብሎን ለንጉሥ መለሰለት እንዲህ የጥርብ ስራን ሁሉ ቀንበሮችን፣ ሚዛኖችን፣ አሰረገላዎችን፣ መርከቦችን በግንብ ስራም ቤተ መንግስት እንሰራለው ንጉስ አለው። ንጉስም ደስ አለው። ቤተ መንግስቱን እንዲሰራል በሚሻ ከሚሻው ቦታ ወሰደውና በምን ወር ትሰራልኛለህ አለው። ሐዋርያውም ከህዳር መባቻ ጀምሮ በሚያዚያ ወር ጨርስላለሁ አለው። ንጉስም አድንቆ ህንፃ ሁሉ በበጋ ይታነጻል፣ አንተ ግን እንዴት በክረምት በወር ታንጻለ? አለ ሐዋርያም፣ ስለዚህ ነገር ችግር የለም አለ። ከዚህ በኋላ ንጉሱ ለራሱና ከርሱ ጋር ለሚሰሩ ሰራተኞች የሚሆን ብዙ ገንዘብን ሰጠው። ቅዱስ ሐዋርያ ቶማስም ተቀብሎ ሄደ። የንጉሱን ለንጉስ ሰጣለው እያለ ድሆችና ለመስኪኖች መጸወተው። ዳግመኛ ቤተ መንግስቱ ግድግዳው ተፈጽሞ ጣሪያው ቀርቷል ብሎ ወደ ንጉሱ ላከ። ያን ጊዜም ንጉሱ ብዙ ገንዘብ ላከለት። ሐዋርያውም ተቀብሎ እንደ ልማዱ መጸወተው። ከዚህ በኋላ ንጉሱ በመጣ ጊዜ ስለ ቤተ መንግስቱ ህንፃ ጠየቀ። ምንም የተሰራ ነገር አላገኘም። ነገር ግን ገንዘቡ ለድዎች ምጽዋት እንደሆነ እንደተበተነ ሰማ። እጅግም ተቆጣ። በሚገለውም ነገር እስኪመትር ድረስ እስኪመክር ድረስ ሐዋርያ ቶማስና ካመጣው ከአቢኒስ ጋር አሰረው። በዚያችም ሌሊት ወንድሙ ጋድወን በድንገት ታመመና ሞተ። መላእክትም ነብሱን ወስደው ተመሳሳይ የሌለው በወርቅና በእንቁ የተሰራ ቤተ መንግስትን አሳዩት። ጋድወንም መልእክት ይህ መላእክትን ይህ ቤት ይህ ቤተ መንግስት የማን ነው አላቸው። መላእክትም ለጋድወን ሀዋሪያ ቶማስ ለንጉስ ጎልዶፎር የሰራለት ነው አሉት። ከዚህ በኋላ ጋድወንም ከሙታን ተለይቶ ተነሳ። ያየውንም ሁሉ ለወንድሙ ለንጉስ ጎልዶፎር ነገረው። በዚያን ጊዜ ወደ እስር ቤቱ ሩጥ ወቅዱስ ሐዋርያ ቶማስንም አብሲ አብሲንንም ከወይን ቤት አወጧቸው ለሐዋርያው አመሰገዱለት። የሀገር ሰዎች ሁሉ ከንጉስ ወልዶ ፈር ጋራ አመኑ፣ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ጌታችን ኢየሱስ ክርስቶስ ስም ንስም ስም ቅዱስ ሥጋውና ክቡር ደሙን አቀበላቸው። ከዚህ በኋላ ባረካቸውና ከርሳቸው ዘንድ ወጥቶ ሌላ ቦታ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ ጸሎት በከበረ ሐዋርያ ሐዋርያ ቅዱስ ተማጽኖት ይማረን። በረከቱ ከኛ ጋር ትኑር ለዘላለም አሜን። ሰላም ለከለ ለብሔረ እንደ ጀዛ ሰርጎካ